ሙዳወል ምሳሌቶ ቻናል ጓደኞቻችን እና ተከታታዮቻችን ዛሬ እንግዲህ እንደምታዩት እሁድ በመሆኑ ሳዲ ቤት አሉልኝ። አረንጓዴ ቦታ ፈልጋለሁ ስትለኝ፣ አረንጓዴ ቦታ ሳስብ ደግሞ ኮምቦልሻ ነው ያለው። ወደ ኮምቦልሻ ደግሞ አጋጣሚ ሆኖ ስመጣ ጥንቅሽ አገኘሁና ያው አመት አመቱ ያድርሰን ብዬ ያው ሁለት ጥንቅሽ ገዝቼላታለሁኝ። ይሄን እንግዲህ ላንቺ ነው ባላርስም፣ ይሄው አመጣሁልሽ። ማረስ አይጠበቅብኝ። አመሰግናለሁ። ግን እኔ ጥንቅሽ ጋብዝሻለሁ ስትለኝ እንደዚህ ቀለል አድርገህ የምታመጣው አልመሰለኝም ነበር። አመሰግናለሁ። ከአንድ ጊዜ አይደል የምጋብዘኝ በአመት አንድ ጊዜ በቃ። አሁን ስነህደ አይደ ብዙ እናንተ ነው ከኛ ጋር ወደ ኮምቦልሻ እየሄድን ነው። ሌላ ምታመጡ መልእክታለሽ ምንም የለ። በቃ እናንተ ምናገራችሁ አብቅቶ እንደዚህ እንደኔ ጥንቅሽ ተሸክማችሁ ብሉ። ወሬ ለታሪክ ይፈልገሻል። ጥንቅሽ ይሄን ብሉ። መብላትና መስራት እንኳን አይደለም። ዝሩ አላልኳቸውም። ምንዎቹ ነው ዝሩ አብቅሉ አላልኩም። አንተን ነው እንዴ? ብሰራ ለምን ችግር አለው ምን መዝራት ያስፈልጋል? ይሄ ሁለት ጥንቅሽ ከበላሽ፣ አሁን አንቺ በቃ ነው የምትዩ? ምን እንዲህ ሊጠግበሪ እናረርኩት ሁለት ጥንቅሽ። በነገራችን ላይ መኪኖች እያለፉ ስለሆነ መንገድ ላይ ያን ያህል ይችላል። እናንተው ቀጥል እያደረጋችሁ በምታወቁት አማርኛ መስማት ትችላላችሁ። ካፋችን ላይ አንብቡት። አይ አሁን እንብላ ወይስ? ያብቃችሁ በያችሁ ጋዝ ጥግሽ ለማብራት ያብቃችሁ። ስለዚህ ያብቃችሁ ብያቸዋለሁ። ከእናንተ ሰምታችኛል። አሁን ሳትለኝ በፊት ብያቸዋለሁ። አንጭ ልስበርልሽ እንደ ሸንኮራ ነው

አመት አመቱ ይሄው እንግዲህ በአመት አን የሚመጣ ነው። ይሄ እንደምታውቁት ነች ነፍ ባለ አርስን መርጬ ነው የምገዛው። እሺ፣ ዝ ግን ቁጭ ብለህ አሪፍ ነው። ምን እንደዚህ እየተቀረጥኩ ቁጭ ብለን አርፈን ብንበላ አሪፍ እ ቁጭ ልትይ እና ልቀመጥ አውቃችሁ እኮ ለማሰደብ ነው። አሞኛል አልናገራትም። ናት ሆኖ እንጂ ምንድን ነው? እዛ ሄድክ ልንበላ አይደለም። ግን አንተ እንዳትጨርሰው እኔ ሳልበላ

ከሶስት እኔ ግን ጥቅስ በጣም እወዳለሁ። ለምን ምን የተለየ ነገር አለው? በጣም ሸንኮራም ገበሬ የሚያመርተው አሁን ጥቅምት ማን ከመስከረም እና ከጥቅምት ጥቅምት ነው። አሁን ጥቅምት ሁለት ነው ዛሬ። እሺ፣ ዝሮው ከመስከረም ጀምሮ ነው እሸት ያለው። ሁሉ ሰው የሚያልፈው አሁን መኪና ላይ አቁሙ ማየት ነው የቀረው ነው፣ ለእኛ ነው። ስንት ሰው ነው የሚያደርገው? ካሜራውን ስላየው ሊረብሽ ዞረ። አውቀው ነው ዞረ። መኪና የሚያውቀው ነው። አድናቂያችን ሆኖ ብዙ ጊዜ እኮ አድናቂ ነው።

አልተመቸኝ እኮ ነው። በቅድምታ አንተ ለአንተ እኔ እኮ ሌላ ሰው መስሌ ነበር እንደዚህ ትላክስ ምናምን ስታደርግ። ወይ ስንበላ ነው የደረስከው፣ ግን አለቀ እንዳይቆርጣስጣፍጣል ሰላም ነው ወደ ነበር ወዴት ሄድክ ነው? ወደዚህ ኮምቦልቻ እየወረድኩ እኛም እኮ ወደዛ ልንሄድ እዚህ በቃ አላደን ወደ ኮምቦልቻ ለመዝናናት ልንሄድ እዛ እዚህ ስንደርስ ጥንቅ ሸሳይ እዚህ አረፍ እንበልና እንብላ አልኩት።

ይቅርታ ጋር ስራ ላይ ነን። ትንሽ ቀረፃ ነው። ቆይ እንጂ እንግዳ እኮ የሰልመኝ ደን እንደ የመጣው ቁጭ በል ስነ ስርዓት የለውም። አረፍ በል። አየሩ ራሱ በጣም ነው ደስ የሚለው። ኮምቦልቻ አለ ስራ ነው ለመዝናናት

ብልግና ነው። እና ደግሞ እሷን ብዬ ጓደኞችን በአጠቃላይ ማስተዋወቅ አለብን። ሻው ስራ ላይ ነን። ስለዚህ እሱ ይነሳና ስራችን ጨርሰን ከዛ በኋላ ማውረድ ትችላለች። እሱም እኮ ስራ ላይ ነው። አወል ግን እኔ ሰላም ለማለት ነው። መኪናውን አቆሙ። የሚመጣው አይደል? ችግር አለው። አስር ደቂቃ አምስት ደቂቃ ብትታመም ነው የጀመረው። እሷን ፈልጌ ነው የመጣሁት። እሷ ቆይ እያለችኝ አንተ ሂድ ብትለኝ ምንም የማደርግልህ ነገር የለም። ስለዚህ ቁጭ ብለህ ብላ ካልተመቸረም

እና እሺ፣ ጓደኛዬ ነው መሆን ካውራኝ እስኪ፣ ድንገት ተገናኘን መንገድ ላይ፣ ምን ተገናኘን፣ እንሰላለም። ምን ችግር አለው? እና እንሰላለም። ምን ችግር አለው? ታዲያ ሚስት ብትሆን ያንተ ቃናት እንዴት ሷል? አዎ ተው እንጂ ወንድሜ፣ ምን ነው ወንድሜ? ማለት እኮ አካሉ ነው። ልታባብስ ነው? እንደ መጣሁ አይደለም። እሺ በቃ

እሱ ሌላ ሰው ጋር ጓደኛ ነው። በቃ ድንገት አሁን የሆነ ዘመድ ሲያልፍ ሰላም፣ ጓደኛ ፍቅረኛ አይደለም፣ ጓደኛ ኖርማል ጓደኛ፣ ስራ ቦታ አብረን ነው አለው። እሱ ብዙ እሱ ጓደኛ ሰው ሰላም ተስተት ተመለስ ነው ማለት ተስተት ተመለስ